ሰርተሽ የደራ ልጅ ተለሽ መልጅ ባንባሽ በሻል ምሮሻል ዉበሻል ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የማእዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክፍል አራት ዳጣን ይዤላችሁ መጥቻለሁ። ባለፈው ሶስት ክፍል ላይ ያለቀው ኤቢ ወርቅ ሰርቃ የእናቷን ዳጣ ሰርቃለች ብላ በዳጣ ምክንያት አድርጋ ስታስቆጣት ነበረ። እና ዛሬ ክፍል አራት ላይ እንግዲህ ያለውን ነገር እያንዳንዱን ነገር እነግራቸዋለሁ ማለት ነው እንግዲህ ዳጣ እና ናታን ውጭ ነበሩ። ቤት ውስጥ ሲገቡ የዳጣ የእንጀራ እናትና አባቷ፣ እህቶቿ ተሰብስበው እንግዲህ ቤቱን ቅውጥ አድርገውት ይገኛሉ። እንደገባችም የዳጣ እንጀራ እናት ማርታ ቶሎ ብላ የዳጣን ጉሮሮዋን ነበር የያዘችው። ምንም አታውቅም እሷ። ደግሞ ምንድን ነው ያጠፋሁት ምን አድርጌ ነው ስትል እንግዲህ ሰርቀሽኛል፣ የሰረቅሽውን ዕቃ አምጪ ብላ እንግዲህ ልቀቂ ስትባል አለቅም ብላ ጉሮሮዋን ይዛት ነበረ። እሷም ደግሞ እንዳልሰረቀች ተናገረች። ነገር ግን ማንም ሊያምናት አልቻለም። በእርግጥ አባትየው ጥርጣሬ ነበረውና እናም እና ያው በመጨረሻ ገላግለዋቸው ዳጣም ወደ ክላሷ ሄዳለች ማለት ነው። አባትየው ይዟት ሄዷል። ናታንም በጣም ጥርጣሬ ውስጥ ገብቷል። ትንሿ ልጅ ግን ውሃ በደንብ አድርጋ ታውቃለች። ምክንያቱም ክፍል ሶስት ላይ ውሃ ከእናቷ ክላስ ነበረች እና፣ ኤቢ ውጪ እኔ ልተኛ ነው ብላ አስወጣቻት። ካስወጣቻት በኋላ ነው ይሄንን ነገር ጠንስሳ እንግዲህ፣ የእናቷን ወርቅ ሰብስባ እያንዳንዱን ጌጣጌጦች ይዛ ልትወጣ ስትል ውሃ አንደኛው ጌጥ ኪሷ ላይ ተንጠልጥሎ አይታ ነበረ፣ እና ልክ ልትይዛው ስትል ራሱ በጥፊ ብላት ነበረ፣ እና ውሃ የምታስታውሰው ነገር አለ። እውነት እንግዲህ እየወጣ ነው እናም አባትየው እንግዲህ ዳጣን ክላስ ከወሰደ በኋላ አድርገሸዋሉ፣ ይህንን ነገር በጣም ውድ ንብረት ነው የጠፋባት ማርቲ ብሎ ሲጠይቃት፣ እኔ በፍጹም አላደረግኩትም። በእርግጥ ከዚህ በፊት ጎዳና ላይ ስኖር በጣም ስለሚርበኝ የተለያዩ ነገሮች የሰርቅ ነበረ፣ ስልኮች፣ ወዘተ ምናምን ሰርቄ እሱን ሸጬ ምግብ እበላ ነበረ። ነገር ግን ይሄንን አላደረግኩም። እኔ ከነ ምሳሌ ጋር ከነ ብሩኬ ጋር ከተቀላቀልኩ ጀምሮ እንደዚህ አይነት ነገር አድርጌ አላቅም ብላ እንግዲህ በጣም ኮድ ብሷት እያለቀሰች ነበር ዳጣዬ። አባትየውም ይህንን ነገር ተረድተዋል። ነገር ግን ቤታችን ውስጥ እንደዚህ አይነት ነገር ተፈጥሮ ስለማያቅ ማን ይወስደዋል? ለዛ ነው ማርታም ስትናገር የነበረው በማለት እንግዲህ አባትየውም የሆነ የተሰማው ነገር አለ። ነገር ግን ከባድ ውጥረት ውስጥ ነው ያለው እናም በመቀጠል እንግዲህ ነገሩን የጠነሰሰችው ኤቢ በጣም ቀናተኛ ናት። እሱን የምትቀናው እንግዲህ ናታንን ስለምታወራው ከናታን ጋር ዳጣ ጥሩ ግንኙነት ስላላት በዛ ምክንያት ትወስድብኛለች ብላ ነው። ኤቢ ናታንን ትወደዋለች፣ ሳፈቅረዋለች። ኤቢ ግን ለሷ ናታን ግን ለሷ ምንም አይነት ስሜት የለው። በጣም ያሳዝናል። እናም ናታን እንግዲህ ዳጣንዬን ዳጣዬንና ውሃዬን ይዟቸው ኬክ ሊጋብዛቸው ወጥቶ ነበረ። ኬክ እየበሉ እያለ እንግዲህ ውሃ በጣም ትወዳለች ኬክ። ኬኳን ከጨረሰች በኋላ ድገመኝ ትለዋለች። አይ አልዳኝሽ እኔ እኮ ተማሪ ነኝ አላት ማለት ነው። እና ዳጣ ላይ የተከሰተው ነገር በጣም እንዳሳዘነው ሲጠይቃት ነበር። ዳጣም ደግሞ እኔ እናንተን በጣም ረበሽኳቸው። እኔ ችግር የለም፣ የተለመደ ነገር ነው። ጎዳናም ላይ ስኖር ሳልሰርቅም ሰርቀሻል ተብዬ ስደበደብ ነበር አለችው እና ያው ናታንዬ በጣም አዝኗል ባለው ሁኔታ። ነገር ግን ውሃዬ ነገሩን ስለምታቅ ኬክ የምትጋብዘኝ ከሆነ ድጋሚ ኬኩ የሚጨመርልኝ ከሆነ እኔ ግን አውቃለሁ ብላ ያየችውን ነገር ተናግራለች። ናታንም አደብቅም እሷ እውነተኛ ናት፣ የተናገረችው እውነት ነው ውሃ ብሎ እንግዲህ ጥርጣሬ ውስጥ ገብቷል ማለት ነው። ቤትም ከሄዱ በኋላ አባትየውን ጠርቶ ለአባትየው ነግሮታል ማለት ነው። ያለውን ነገር ጥርጣሬውን ማለት ነው። ኤቢ ምናልባት ያንን ነገር አንስታው ሊሆን ይችላል ብሎ ለአባትየው ነግሮታል። አባትየው መጨረሻ ላይ ኤቢን ጠርቶ እንግዲህ ክላስ ውስጥ ቦርሳ ውስጥ ቦርሳ ውስጥ ያለው እንግዲህ የናይትያ ጌጥ የማርታ ጌጣጌጦች ቦርሳ ውስጥ ነው ያሉት እና ልክ እንደ ገባች ኤቢ እና የቦርሳውን ክፈች ስላት አባትየው በጣም ተደናግጣለች። ለምንድን ነው የምከፍተው ምናምን እያለች ነበር። ምክንያቱም እሷ እንደከተተችው በደንብ ያስታወቀባት ምንድን ነው ተንቀጠቀጠች፣ እና ደግሞ ለምንድን ነው የምከፍተው ስትል ነበረ እና እንግዲህ እውነቱ ሊወጣ ነው ቤተሰብ ዳጣዬም ነጻ ትሆናለች ባላደረገችው እንግዲህ አድርገሻል አንቺ ዱርዬ አንቺ ሌባ አንቺ የጎዳና ተዳዳሪ እየተባለች እንግዲህ ስትመታ ስትሰደብ ነበረ እና መጨረሻው እንግዲህ ቦርሳው ሳይከፈት ነው ያለቀው ማለት ነው እና ውዶቼ ከዚህ ግን እናንተ ምን ተማራችሁ የኤቢ ቅናት ኤቢ ግን ብትቀናም ሁሉም ይወዷታል። ሰላም ትወዷታለች ሰላም ማለት እንግዲህ የቤታቸው ሰራተኛ ናት። የቤታቸው ሰራተኛ ደግሞ የዳጣ የእናት ሆና እንግዲህ በመጨረሻ ትገኛለች። ምክንያቱም ለምን ካላችሁኝ በቃ ዳጣ ስትደበደብ፣ ዳጣ የሆነ ነገር ስትሆን የእናት አንጀት አለ አይደለ? የሆነ ነገር የሚሰማችሁ ነገር አለ እና በጣም ውስጡ ይጨናነቃል። የሆነ ብቻ መጥፎ ስሜት ሲሰማት ሁሉ ነበረ ማለት ነው እና በጣም ነው የምትወዳት። በዛ ላይ ዳጣይን ናታ ዳጣን ይወዳታል። ውሃ በጣም ነው የምትወዳት ዳጣይን። እና ቤተሰብ በሙሉ ወዶ፣ ኤቢ ያው ስለምትቀና ነው። ማርታም ደግሞ ውስጧ ጥርጣሪ አለ። አሁን የእነሱ ልጅ እንደሆነች ማንም ሰው አያውቅም። አባትየው ያውቃል፣ ነገር ግን ማንም የሚያውቅ የለም እና ገና ሌላ ችግር ሊመጣ ይችላል፣ ይሄ ነገር ከታወቀ ማለት ነው። ነገር ግን ዳጣዬ በጣም ደስተኛ ናት። ምንም ቢሆን ምንም ማለት ነው። አሁን ላይ ያለችበት ነገር ደስተኛ ናት። ሰው እንደራዋ እህት፣ ወንድም፣ አባት፣ እናት በቃ ባዶዋን ያደገች ልጅ ነበረች። አሁን ግን በጣም ሙሉ ሰው ነኝ ብላ ነው የምታስበው። እና ከገንዘብ ይልቅ ሰው የሚርባት ልጅ ነበረች እና አሁን በቃ ሁሉ ነገሬ ሙሉ ነው እያለች ነው ያለችው። ነገር ግን በመሀል ላይ ብዙ ነገሮች እያጋጠሟት ይገኛሉ። ናታን ኑ ሰላምዬ እንግዲህ ለዳጣ የመከረቻት ምክር አለ በጣም ትቀናለች በጣም ስለምትቀና ያለሽ አማራጭ አንቺ ከናታን መራቅ ነው ስትላት፣ እንደውም ምንድን ነው በቃ ችግር የለም ማለች ማለት ነው ዳጣዬ። ይሄ በፍቅር አይደለም እሷ፣ ኖርማል እንደ ወንድም ነው የምታየው እንጂ አፍቅረው አይደለም። ደግሞም ተናግራለች፣ ግን ይቻ፣ ትረዳትም በጣም መጥፎና ስሜታዊ የሆነች ልጅ ናት። በእርግጥ በእሷም ብቻ ሳይሆን የምትቀናው በትንሽየዋ ራሱ በውሃ ራሱ የምትናደር ሴት ናት። ነገር ግን ምንም ማድረግ አይቻልም። አንዳንድ ጊዜ የሰው ሞደር ስጠን የሚባለው እውነት ነው ዳጣዬ። የመጀመሪያ ቀን እንግዲህ ቤታቸው ስትገባ ነው ሁሉም በፈገግታ የተቀበሏት ከማርታና ከዚች ከኤቢ በስተቀር ሁሉም በደስታ ነው ተቀበሏት። እና ዳጣጌ አይዞሽ የኔ ቆንጆ